እኮ ንጉስ ሚካኤል ልጅ እያሱን ሊያግዙ ሰገሌ ሲሄዱ የስንት ዓመት እሆናለሁ አልከኝ። በሰገሌ ጊዜ ሲሞት ምን አልኩ? የአስር ከብት የአስር አመት እሆናለሁ። አጼ ሚኒልክ ሲሞት የአስር አመት ታጤ ሚኒልክ ፊት ደግሞ እያሱ በኋላ ነው የመጣው፣ ልጅ ነው

ይሄና የሰላሳ ከብት እቃ ይዛሉ የሚባሉት አያትህ የአስራ ዘጠኝ በሬ እቃ የአስራ ዘጠኝ በሬ እቃ የተሸከመው። አመጋገባቸውስ አመጋገባቸው ምግብ ምግብስ ምግብ ነው፣ የአንድ በግ የአንድ ቀን ናታ ነው። እንጀራውም ወሰቡ እንደቻለ ነው። ጠላው ገንቧ ስንሰሩ የሚጠጣው በገንቦ